ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ዛሬ ምሽት የሚደረገውን ጨዋታ በተመለከተ የተወሰኑ ነጥቦችን እናንሳ። ዛሬ ፓሪሰን ጀርማ ከሊቨርፑል ጋር የሚያደርጉት ጨዋታ በጣም የሚጠበቅ ትልቅ ጨዋታ ነው። ከጨዋታው በፊት የፓሪስ ሰንጀርማ አሰልጣኝ ሉሴን ሪኬ ስለ ሊቨርፑል ሲናገሩ፣ ኦልሞስት የተሟላ ቡድን ነው ሊቨርፑል ብለው ትልቅ አድናቆት ሰጥተዋል። ግን ደግሞ ለዚህኛው አስተያየት አርንስሎት የተናገሩት ነገር ሊቨርፑል በጣም ትልቅ አድናቆት ነው፣ እንቀበለዋለን። ግን ሊቨርፑል በቃ ምርጡ ቡድን ነው ተብሎ እንዲነገር ከተፈለገ የአውሮፓ ሻምፒየንስ ሊግ ዋንጫን አንስተን መሆን አለበት፣ በድል መታጀብ አለበት የሚል አስተያየታቸውን ሰጥተዋል። እና አሁን ያለው ወቅታዊ ሁኔታን በተመለከተ ስናነሳ ፓሪሰን ጀርማም ያው በሊጉ ላይ ሁሌም የበላይነቱን ስለሚወስድ ብዙ ላንነጋገርበት እንችላለን፣ ግን ጨዋታዎችን የሚያሸንፍበት መንገድ እና ቡድኑ እየተገነባ ያለበት አዲሱ መንገድ በጣም ትርፋማ እና ውጤታማ ነው ብለው አስተያየት የሚሰጡ ሰዎች አሉ። ሊቨርፑልን ደግሞ የሁልጊዜ ክትትላችን ውስጥ ያለ ቡድንም ስለሆነ እንዴት አይነት ጥንካሬ እንዳለው እናውቃለን። እና በጣም አሪፍ ጨዋታ ይሆናል ብለን ገና አስቀድመን በእርግጠኝነት ምንናገርለት ጨዋታ ይመስለኛለን። ይኸውልሽ ምንድን ነው መሰለሽ፣ የሆነ ወቅት ላይ ስለ ፓሪስ ሰን ዣርማን፣ ስለ ማንቸስተር ሲቲ ስናወራ አንድ አይነት ነገሮችን እናወራ ነበረ። የማንቸስተር ሲቲ ዋነኛ ህልሙ በዚህ ሁሉ ኢንቨስትመንት ጀርባ ያለው ድራይቪንግ ፎርስ የአውሮፓ ቻምፒዮንስ ሊግን ዋንጫ ማሸነፍ ነው። ለዛ ይጓጓሉ። ያንን የማንቸስተር ሲቲን እስከ ዛሬ ድረስ የቻምፒዮንስ ሊግን ዋንጫ አሸንፎ አያውቅም የሚለውን ታሪክ መቀየር ይፈልጋሉ። ለዛ ነው እስኳዳቸውን በየጊዜው የሚያጠናክሩት እንጂ የፕሪምየር ሊጉን ዋንጫ ቴስት አረጉት ወረ አሸነፉ ማሸነፍ ሳይሆን ደገሙ መድገም ሳይሆን ሰለሱ መሰለ ሳይሆን ለአራተኛ ጊዜም ማሸነፉ ምናምን እያልን አልነበረም። እንደዚህ አሁን በተከታታይ ያሸነፉበትን አደለምልሽ። በቃ ከሮቤርቶ ማንቺኒ ሲቲን ከያዘበት ጊዜ ጀምሮ ዋንጫዎችን አሸንፈዋል። ሰው የፕሪምየር ሊግ ዋንጫ የማንሳት ጥያቄያቸውን መለሱ። ከዛ ቻምፒዮንስ ሊግስ ኃያል መሆን አይደለ የሚፈልጉት ከዚህ በፊት የአውሮፓ ቻምፒዮንስ ሊግን ዋንጫ ካሸነፉ የእንግሊዝ ክለቦች መካከል እንዳንዳቸው አይደለ መሆን የሚፈልጉት? ዘኪፕ ኢንቨስቲንግ በኋላ በቃ ቢሉ ቢሉ ቢሉ ቢሉ አቃ አንዴ ነው የተቻለው እስካሁን ድረስ። ይሄንኑ ጥያቄ ስለ ፒኤስጂ እናነሳ ነበረኩ። ፒኤስጂ በጣም በጣም በጣም ትልልቅ የሚባሉ ተጫዋቾችን ወደ ቡድኑ ሲያሰባስብ ስለሚወጣው ገንዘብ ዊ ዶንት ኬር ይሉ ነበረኩ የምናወጣው ገንዘብና የምናስፈርማቸው ተጫዋቾች የቻምፒዮንስ ሊግን ዋንጫ ለማሸነፋችን ሰበብ እስከሆኑ ድረስ ሰበብ መሆን እስከቻሉ ድረስ ዊዶንኬማንት ችግር የለውም። እሱ ላይ የፒኤስጂን ደጋፊ የፈረንሳይን የሊግ አንድ ውድድር አሸንፈሽ እርካ ምናምን ልትዩ አትሽ ሳትስፋይድ እንዲሆን እንዲረካ እንዲደሰት ያንን እንደ በቂ እንዲቆጥርልሽ አትችም። ምክንያቱም ለአስር ዓመት ተከታታይ እያሸነፍሽው አስራ አንደኛው እንዴት ሊያስፈነጥዘው ይችላል? የቻምፒዮንስ ሊግን ዋንጫ ለማሸነፍ ይሄንን ቡድን ቻምፒዮንስ ሊግ ዋንጫን ማሸነፍ እንዲችል አድርገን እንገነባዋለን እያልሽው የታል ብሎ መጠየቁ አይቀርም። አሸንፈሽ ይኸው እስካላልሽው ድረስ በእኔ እምነትና ግምት አሁን በጣም ብዙ እኔም አከብራቸው ትልልቅ እምላቸው የእግር ኳስ ሰዎችም ፒኤስጂ ዘንድሮ ቻምፒዮንስ ሊግን ሊያሸንፍ ይችላል ሲሉ ይገርመኛል። የእውነት ለመናገር ለምን ፓሪስ ሳን ዣርማ የአውሮፓ ቻምፒዮንስ ሊግን ዋንጫ ለማሸነፍ ብሎ ይበልጥ የለፋባቸው የውድድር ዓመቶች አሉ። እነ ኔማር የነበሩ ጊዜ፣ ቶፕ ፎርማቸው ላይ የነበሩ ጊዜ አንዴ ነው አርል ፋይናል የደረሰው። ከዛ በኋላ ሜሲን እምባፔን ኔማርን ምናምንን አንድ ላይ ሲይዝ ከዛ በፊትም የነበረውን ስብስብ ስታስቢው በቃ ይሄ ቡድን ለምን ነው አያሸንፈው? እንደ ስጋት ምናምን ስናየው የሆነ ወቅት ላይ ማንቸስተር ዩናይትድ ከውድድር ሲያስወጣው ትዝ ይላችኋል። ፓሪስ ሳንጀርማን ያ ማንቸስተር ዩናይትድ እኮ የሞተ ነበር እውነት ለመናገር። ፒ ኤስ ጂን ግን ከውድድር አስወጣው። ይሄ ኪምቤምቤ የሳተው ያበላሸው የፈጠረው ውድል ያበላሸው ነገር ምናምን ሁሉ ትዝ የሚላችሁ ከሆነ አላቅ አሁን በአነስተኛ መንገድ ሲጠበቁ ጫና አልባ ሲሆኑ መንገድና እምነታቸውን ሲቀይሩ ይበልጥ ማስፈራት ጀመሩ። መንገዳቸውን ሲቀይሩ ማለት ማለት ነው፣ ካምፐስ የሚባሉት ስፖርቲንግ ዳይሬክተር ለፒ ኤስ ጂ ሲቀጠሩ እነዚህ ሱፐርስታር የሚባሉትን ተጫዋቾች በአንድ ላይ አድርጎ ለሪያል ማድሪድ ጋላክቲኮ እንደሚለው አይነት ስብስብ ፈጥሮ የቻምፒዮንስ ሊግን ዋንጫ ለማሸነፍ ከመሞከር ይልቅ በየመጫወቻ ቦታው ላይ የተሻለ አቅም ያላቸው ግን ሱፐርስታር መሆን ገና ያልቻሉ እዛ ደረጃ ላይ ያልደረሱ ተጫዋቾችን ይዘን ቡድን እንገንባ ነው። መንገዱ እኮ ተቀይሯል። የፓሪሰን ጀርማ የተቀየረው መንገድ ፓሪሰን ጀርማን ይበልጥ ውብ አደረገው። የተቀየረው መንገድ ፓሪስ ሳን ጀርማን ይበልጥ ውጤታማ አደረገው የእውነት ለመናገር በስም ደረጃ በጣም ትልልቅ የሚባሉ ተጫዋቾችን በአንድ ላይ ከያዘው ፓሪስ ሳን ጀርማ በላይ የአሁኑን ፓሪስ ሳን ጀርማ ሰዎች አከበሩት ቅድም ለዛ ነው የምናከብራቸው የእግር ኳስ ባለሙያዎችን ዘንድሮ ፓሪስ ሳን ጀርማ ምንም ማድረግ ይችላል ብለው እንዲናገሩ እንዲመሰክሩ ለትልቅ ውጤት እንዲያጩት ያስገደዳቸው ይሄኛው የፓሪስ ሰንጀርማ ስብስብ ነው። የተቀየረው መንገድ ፓሪስ ሰንጀርማን ይበልጥ ጥሩ አድርጎታል ነው። ሁለተኛው የፓሪስ ሰንጀርማ የዘንድሮ የውድድር ዓመት ላይ ለምሳሌ ይሄ ዲፍረንት ጎል ሶርስስ በቢያዘን ፒ ኤስ ጂ ላይ የሚደርስ ያለ አይመስለኝም። በስም ብጠራልሽ ማን ማን ዘንድሮ ለፒ ኤስ ጂ ጎል እንዳገባ ኦልሞስት የማልጠራው ሰው የሌለ ነው ይመስል ብዙ ያገባላቸው ስማን ደንቤሌ ነው። 26 ጎል አግብቷል። ባርኮል 17 አግብቷል። ጎንካሎ ራሞስ 12 አግብተዋል። ዱዌ 7 አግብቷል። ሊካንግ 6 አግብቷል። ቪታኒያ 6፣ አኪሚያ 5፣ ጃቬ ኔቬስ አራት ፋቢያን ሩዝ እያልሽ ብቴጂ መአት ተጫዋቾች ጎል በማስቆጠር ነው። ከዚህ አንጻር አሪፍ የሚመስልሽ ሊቨርፑልን ብትወስጂው ብዙ ተጫዋቾች አስቆጥረውለታል። ለሊቨርፑልም ግን ከፒስጂ ጋር የሚነጻጽር አይደለም። የሊቨርፑል የዘንድሮ የጎል ምንጮች ማመር ሳላ 30 ጋክፖ 16 ዲያዝ 13 ዦታ 8 ሶቦስ ላይ 7 ኑኔሽ 6 እያልሽ ስቴጪ በቁጥር ደረጃ ምን ያህል ተጫዋቾች ለሊቨርፑል ጎላ ገቡ፣ ምን ያህል ተጫዋቾች ለፒኤስጂ ጎላ ገቡ ስትዩ ሳር ቱ ኮንትሮል እነዚህን ልጆች ለማለት ነው። ሺ ጊዜ እንደዚህ ቢባል ግን ሺ ጊዜ ነው የምልሽ ይሄ አሁን የተናገርኩት ነገር ስለ ፒኤስጂ እውነት ነው። ትልቅ ፍላጎት ላይ ያሉ ትልቅ ፍላጎት ላይ ተጫዋቾች ነው፣ እድሜያቸውም ገና ነው። ትልቅ ፍላጎት ላይ ብቻ ሳይሆን ትልቅ የማድረግ አቅም ላይም ደርሰዋል ትልቅ የማድረግ አቅም ላይም ደርሰዋል። ግን አይ ዶንት ቲንክ ሊቨርፑልን ጥለው የሚያልፉ ግን አይመስለኝም። ሊቨርፑል ለእኔ እንዴት ትረዳዋለህ ብትይኝ ይሄ በፈተና ወቅት የሚበረታ ምናምን ምናምን አለልሽም ሊቨርፑል ለእኔ ቅድም ለሪያል ማድሪድ በገለጽኩት ደረጃ ላይ ያልደረሰ ግን ወደዛ እየሄደ ያለ ጨዋታ የሚፈልገውን ነገር ይዞ የመገኘት አቅሙን እያዳበረ እያገነገነ እየመጣ ቡድን አድርጌ ነው የምወስደው። ይሄ ጨዋታ የሚፈልገውን ነገር አርነስሎት እና የሊቨርፑል ተጫዋቾች ይዘው የሚገኙ ይመስለኛል። ለዛ ነው ትላንት እናንተ ፒኤስጂ ፒኤስጂ ፒኤስጂ ስትሉኝ ሊቨርፑል ያልኩት እና ዛሬ በደንብ ጮኬ ነው እ በእውነት ነው ግን፣ ዊዝ ዲ ሪስፔክት ፎር ፒኤስጂ ማለት ነው ሊቨርፑል እንደዛ ነው ብዬ ነው ማምነው። ሪያል ማድሪድን ዘንድሮ እንዴት ነው ያሸነፈው ታስታውስቷላችሁ? ስንድ ያ ጨዋታ የሚፈልገው ነገር ሲቲን ሲያሸንፍ የሚፈልገው ነገር ሌላን ጨዋታ ሲያሸንፍ የሚፈልገው ነገር የተለያየ ነው። የተለያየውን ነገር ግን አሟልቶ ተገኝቶ ድሎችን ወስዷል ሊቨርፑል። የሆነ የመተማመን ስሜትን የሚፈጥር ሊቨርፑል ሆኗል ብዬ ነው ማስብ። ባለ አንድ መልክ አይደለም፣ ባለ አንድ መንገድ አይደለም። የተለያዩ መንገዶች አሉት። እነዛን መንገዶች የሚመርጠው ጨዋታው የሚፈልገውን ነገር ከመረዳት ነው ነው ግን ደግሞ ከርስ አለ። ደግሞ ከርስ ስል ሆድ እንዳይመስል እርግማን ማለት ነው። በፓሪስ በፈረንሳይ በፈረንሳይ እርግማን አለበት እያሉ ነው ያሉት እነሱ። ያንን ከርስ ያንን እርግማን ዛሬ እንዲያበቃ ማድረግ አለብን ነው። አይቀናቸውም ፓሪስ ላይ ሲሆን ፈረንሳይ ላይ ሲሆን፣ በአጠቃላይ ጥቂት ነው የሊቨርፑል ድል በፈረንሳይ ሀገር ያውም የፈረንሳይ ክለቦችን ሲገጥሙ አይደለም። አንዳንዱ ድልም ደግሞ በፈረንሳይ አገር በሆነ ከተማ የሚደረግን ከሌላ ክለብ ጋር የሚደረግን ጨዋታ እኮ አሸንፎ ያውቃሉ። ነገር ግን የፈረንሳይ ክለቦችን በፈረንሳይ የተለያዩ ከተሞች ላይ ገጥሞ የማሸነፍ ውጤታቸው ግን በጣም በጣም በጣም በሚገርም ሁኔታ ደካማ ነው። እንግዲህ ኒየርሊ 17 ዓመት አካባቢ እየሆነ ነው ነው የሚሉት እነሱ። ይሄ በጣም በጣም ብዙ ቁጥር ነው። ለሊቨርፑል በጣም ብዙ ቁጥር ነው። ይሄ ተጽዕኖ ያሳድርባቸዋል ወይ፣ አናውቅም። እንግዲህ ማለት እኔ አላምንም ያለ ነገር ግን ተጫዋቾቹ ቅድም እንዳልከው ነው። አንደኛ ጨዋታው የሚፈልገውን ነገር በመስጠት ረገድ በሊቨርፑል በጣም ትልቅ ጥንካሬ ያየንበት የውድድር ዓመት ነው። ሁለተኛ በደንብ ኤክስፔሪየንስ ያላቸው ተጫዋቾች ያሉበት ነው እኮ ሊቨርፑል እና እንደነዚህ አይነት ነገሮችን እንዴት አሸንፎ መውጣት እንዳለባቸው የሚያውቁ ይመስለኛል። ግን ቀላል ጨዋታ ነው ብሎ ለመናገር ወይንም ደግሞ ሊቨርፑል በዚህ የጥንካሬ ሁኔታ ውስጥ ቢገኝም ፓርሰን ጀርማም ደግሞ በቀላሉ እጅ ይሰጣል ብለን የምንናገርበት አይደለም። እኔ እንደውም ትላንትና እንደተናገርኩት ይሄኛው ጨዋታ ለፓሪሰን ጀርማ ሲሆን አንደኛ በጣም ትልቅ ነገር የማሳየት ፍላጎት ውስጥ የሚገኙ ወጣት ተጫዋቾች ያሉበት ነው እና የኦስመን ደንቤሌ ወቅታዊ ሁኔታም ደግሞ በተደጋጋሚ እያየነው እንደምንገኘው ጨዋታ ላይ የሚገርም ነገር እያረገ ነው። እንደውም አንዳንድ ሰዎች ምርጡን የእግር ኳስ ህይወቱን እያሳለፈ የሚገኝበት ጊዜ ነው ብለው አስተያየት ሁሉ ይሰጣሉ። በጣም ብዙ ጎሎችንም እያስቆጠረ ነው። እንቅስቃሴውን በጣም የሚያስደስት ነው እና በሜዳቸው ስለሆነ ጨዋታቸውንም የሚያደርጉት ሊቨርፑል በመልሶ ጨዋታ ላይ ምንም ጥርጥር የለውም፣ በሜዳው ጨዋታውን ሲያደርግ ለሊቨርፑል በጣም ለፓሪሰን ጀርማ አስቸጋሪ ጊዜ እንደሚሰጥ ምንም ጥርጥር የለውም። ስለዚህ በተቻለ አቅም በዚህኛው ጨዋታ ላይ ማድረግ የምንችለውን ነገር በሙሉ አድርገን መጨረስ አለብን የሚል ስሜት ውስጥ ይገባሉ ብዬ ነው የማስበው የፓሪሰንጀርማ ተጫዋቾችና ይሄ ደግሞ መሆኑ ለእኛ በጣም ጥሩ ጨዋታ እንድናይ ምቾት ይፈጥርልናል ብዬ ነው ማሰብ። ግን አሁን ፓሪስ ሴን ጀርማን የሚያክል ትልቅ ቡድን የሀገሩ ሊግ በጣም ዶሚኔት ያደረገ ትልልቅ ተጫዋቾችን በቡድኑ በመያዝ ታሪክ ያለው ምናምን ትልቅ ቡድን ትልልቅ ተጫዋቾች ፓሪስ ሴን ጀርማን ውስጥ ተጫውተው ያውቃል። ዴቪድ ቤካም ተጫውተው ያውቃል። ሮናልዲኒዮ ተጫውቶ ያውቃል። ጆጅ ዊያ ተጫውቶ ያውቃል። ሜሲ ተጫውቶ ያውቃል። ነይማር ተጫውቶ ያውቃል። ኤምባፔ ተጫውቶ ያውቃል። ኤዲንሰን ካቫኒ ተጫውቶ ያውቃል። ዝላታን ኢብራሂሞቪች ተጫውቶ ያውቃል። ማአት ነው በቃ ይሄ ትልቅ ቡድን ትልልቅ ተጫዋቾችን የማግኘት እድል ያለውን ያህል ፒኤስጂም አግኝቷል። ግን 1996 ላይ ካነሳት አንድ የካፕ ዊነርስ ካፕ የምትባል አህጉራዊ ውድድሮች ውጭ ከሆነ ማሸንፏቅ ታዲያ ይሄ ስርግ ማነው ልንል ነው? እንደ ከባድ እኮ ነው በእውነት የፒኤስጂን ታላላቅ ተጫዋቾችን የማግኘት እድል ታላላቅ ምናምን ምናምን የማድረግ እድል በቃ ዘንድሮ ዋንጫው የፓሪሰን ጀርማ ነው ያለበት ዓመት ነበረ። የሻምፒየንስ ሊግ ራሱ በጣም ነበረ በደንብ የምናስታውሰው በተለይ እነዛ ትልልቅ ተጫዋቾች የነበሩበት ዓመት ላይ በቃ ዘንድሮ ለማንም አሳልፎ አይሰጥም ብለን የተናገርንበት አጋጣሚ ብዙ ነበር። ግን እንዳለው ነው የአውሮፓ ሻምፒየንስ ሊግ ላይ የሚደረጉ ጨዋታዎችን በቃ ይሄ ነው መልካቸው። ይህንን ማድረግ ነው አሸናፊ የሚያደርገው ብሎ ለመናገር አስቸጋሪ ይሆናል። ብዙ አንፕሬዲክተብል የሆኑ ወይም ቀድሞ ለመገመት የሚከብዱ ነገሮች ያጋጥማሉ። ያም ይመስለኛል ያንን ክርክር እኮ የፈጠረው ከዓለም ዋንጫና ከቻምፒዮንስ ሊግ ምናምን አይነት ክርክር እኮ አለ። የእውነት የትኛው ነው የበለጠ አስደሳች፣ የትኛው ነው የበለጠ አይገመቴ ምናምን ብለው እኮ ሀሳብ ለመስጠት የተገደዱ አሉ። እውነት ለመናገር የአውሮፓ ቻምፒዮንስ ሊግ ላይ በዛ ዘጠና ደቂቃ በሚኖርሽ ልክነት ልታሸንፊ ትችላለች። ትልቅ ሆነች፣ የሚገርም የውድድር አመት አሳለፈች። ዘጠና ደቂቃ ውስጥ የምትሰራቸው ሁለትና ሶስት ስህተቶች ከውድድርና ከዋንጫ ውጭ ይችላል የአውሮፓ ቻምፒዮንስ ሊግ እንዲህ ያለ ባህሪ እንዲህ ያለ መልክና ጠባይ ያለው መሆኑን መርሳት የለብንም ኢቭን በቃ የተበላሸ የሚባል ጌም ሁሉ እኮ በድንገት ይስተካከል የለን ለምሳሌ ብለን እናነሳ ሁለት ሺህ አምስት በቱርክ አታቱርክ ስቴዲየም ላይ የተደረገው የኤሲ ሚላንና ና የሊቨርፑል የአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ ለዚህ ምልክት ለዚህ ምሳሌ ነው ኤሲ ሚላን ስንት ለስንት አሸነፈ ሶስት ለዜሮ ማን አገባ? ማልዲኒ አገባ። ማልዲኒን በተመለከተ አንድ ቀን ፕሮግራም ብታሰሩ በጣም ደስ ይለኛል። ለእግር ኳስ ተጫዋች መልኩ ይበዛል ይለዋል ማራዶና። ለእግር ኳስ ተጫዋች የሚበዛ መልክ ያለው ነው ይለዋል። የማያደንቀው የማያከብረው የለም ማልዲኒን። እና ማልዲኒ አገባ፣ ከዛ ክሬስፖ አገባ ሁለት ጎሎች፣ ሶስት ለዜሮ መራ። ዘጌሞ ኦፈር ግን ቻምፒዮንስ ሊግ አይገርም? ከዛ ሊቨርፑል ዊዝን ሲክስ ሚኒትስ ሄራርድ አገባ ምናምን አገባ ምናምን አገባ ሶስት ኩል አለቀ። ስቲ የማያልቅ ውድድር ስሙ ቻምፒዮንስ ሊግ ይባላል። አበቃ ስቲ። ቶተናም አያክስ አምስተርዳምን ከውድድር ያስወጣበት ማንቸስተር ሲቲ ጋርዲዮላ ተደስቶ ምናምን ከተንሸራተ ተከጨፈረ በኋላ ከውድድር ይወጣበት በቃ ይህ ልብ የሚሰብር ብዙ ሞመንቶች አሉት። ነው ሮድሪጎ ማንቸስተር ሲቲን ቅስማቸውን ሲሰብሮ ስሜታቸውን ሲጎዳ ጎል አስቆጥሮ ሪያል ማድሪድ ከሲቲ ጋር ሲጫወቱ ማንቸስተር ሲቲ ዋስ ፐርፌክት በዛ ምሽት ሙሉ በሙሉ የሚገርም ቡድን ነበረ። ማንቸስተር ሲቲ ግን ልክ መሆን ብቻ የማይበቃው ውድድር ማለት ቻምፒዮንስ ሊግ አይበቃው የሆነ በቃ የሚፈልገው ተጨማሪ ነገር አለ። ያ ቻምፒዮንስ ሊግ የሚፈልገውን ተጨማሪ ነገር የገባው ቡድን ሪያል ማድሪድ ነው። ወደዛ እየተጠጋ ነው ብዬ ምለው ሊቨርፑል ነው። ለዛ ነው ሊቨርፑልን ዛሬ የምገምተው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ገደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለእስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳገም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር።